ሰላም ሰላም አለይኩም ወረህመቱላሂ ወበረካቱ፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላሂ። ያላችሁበት ሰላማችሁ ይብዛ። ወደ ዩቲዩብ ተመልሰናል። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ በእናታችሁ። እንዲሰራ እንዲሰራ ዩቲዩብ እንዲሰራ ጉልበቱ እና ትንሽ ነገር ለማውራት ነው የመጣሁት። ቲክቶክ ላይ ተፍ ተፍል ነበረ። ቲክቶክ ላይ እሯሯጥ ነበረ። በነገራችን ላይ ቲክቶክ ለእኔ እንደ ጓደኛም ነው። ምክንያቱም ሲደብረኝ በጣም ሲከፋኝ ቲክቶክ ላይ ላይቭ ላይ ሊሆንም ገብቼ ይችላል። ቪዲዮም ሰርቼ ኮሜንት እያየው ሊሆን ይችላል እምዝናናው የሆነ ጀማ የሆነ ቤተሰብ ጋር የተገናኘው ያህል የሚሰማኝ ቲክቶክ ላይ ነበረ። እኔ ከቲክቶክ ሌላ ጥቅም አግኝቼው አላውቅም፣ ምንም አይነት ጥቅም አግኝቼው አላውቅም። ነገር ግን ሲደብረኝ ገብቼ የምዝናናው ቲክቶክ ላይ ነበረ እና ከዚህ በፊት የምሰራባቸው ሰዎች ቲክቶክ ስክሮል ሲያደርጉ አግኝተውን በጣም ግራ ተጋብተው ደንግጠው፣ እኔ አላውቅም ልክ እንደ ትልቅ ቢግ ዴል አድርገውት መጥተው እንዴ ቲክቶክ ትሰሪያለሽ? እንደ ቲክቶክ ላይ እኮ አገኘንሽ፣ ምናምን ብለው ቀወጡት። ከዛ እኔም እንደነገር፣ እውነት ለመናገር ምክንያቱም አውድ የሆነ መበለጥ ይመስላቸዋል። አላቅም፣ ብቻ ሰራተኛ ስንባል እኛን የሚያስቡበት እኛን የሚያስቀምጡበት መንገድ ስላለ ጭራሽ ስለ ሶሻል ሚዲያም የምናውቃ ይመስላቸውምና ሙድ ያዙብኝ። ወላሂ ምሬን ነው። በጣም ቀለዱብኝ፣ ሳቁብኝ። ብቻ ምን አለፋችሁ እኔም ተሸማቅቅኩ፣ ተሳቅኩኝ። እና ታውኩት እንደ መተው አልኩኝ፣ ችላ አልኩት ማለት ነው። እንደ ነግርኳችሁ እኔ ከሶሻል ሚዲያ የማገኘው ወይም ከቲክቶክ ከሌላም ቢሆን የማገኘው ምንም አይነት ጥቅም የለም፣ እላ መዝናናት። እንደምታውቁት ረጅም አመት አረብ አገር እንደመኖሬ በጣም ስለሚደብረኝ እንደዚህ ወደ ሶሻል ሚዲያ መጥቼ ከሰው ጋር ሳወራ ትንሽ ቀለል ያለኝ ይመስለኛል። እና እንደ የሆነ ማህበር የለም እዛ ሄዳችሁ ተቀላቅላችሁ እንደምትዝናኑት እንደዛ ነው መቆጥሩ ለእኔ እና ከመዝናናት ባለፈ ሌላ የማገኘው ጥቅም የለም። ከዛ እንደዛ ሲያደርጉ የሆነ ቪዲዮን ሆን ብለው አጠገባቸው ስደርስ ይከፍቱትና ያስወሩኛል ማለት እኔ ደግሞ ማለት ነው ያወራሁትን ቪዲዮ ሌላ ቦታ ስሞክሰ ከፍቶት ከሰማው ምናምን እኔ ነው የሚጨስብኝ። አልወድም፣ እናደጋለሁ። ድምፄ መልሽ መስማት አልፈልግም፣ በሚዲያ ና እንደዛ ሲያረጉብኝ በጣም ሲያሳቅቁኝ። እንደዛም ሆኖ ስብሓንላ የምሰራባት ሴትዮ ብዙ ሳትቆይ ቆይ ሞተች ና ያው ስራው ፈረሰ ማለት ነው። ሶስት አመት የቆየበት ስራ ፈረሰ። ከዛ በጣም ረጅም ጊዜ ስራ አጥቼ ተቀምጬ ይህን ስራ አገኘሁኝ እና መጣሁ። አሁን እዚህ ስራ ላይ ሶስት ወር ጨርሼ አራተኛ ወር ይዣለሁና፣ በዚህ ሳምንት ሴትዮዋ እስክሮል እስክሮል ስታደርግ እኔ ቲክቶክ ላይ ገኘት። ከዛ ተአሊ ተባልኩ፣ ነይ ተባልኩ። ልክ ትልቅ ችግር እንደሰራ ሰው ምን አጥፍቼ ነው ብዬም ራሴን እንደዚህ ይዤ፣ ምንድን ነው የተፈጠረው? በጣም ነው የጮኸችው። ታላይ ታላይ ያለችኝ እንደዚህ ማለት ነው ተናስቼኔም ደንግጬ እየሮጥኩ ሄድኩ። እጅ ልስ ያለች፣ ተቀመጭ ተባልኩኝ፣ ተቀመጥኩ። ስልኳ እንደዚህ ተከፈተ። ይሄ ምንድን ነው አለች፣ ይሄ ምንድን ነው? እኛ ቤት ሆነሽ ካሜራ ብርተሽ ሶሻል ሚዲያ ትቀርጫለሽ ማለት ነው? ማን ፈቅዶልሽ ነው ተባልኩ። ማን ፈቅዶልሽ ነው? እኔም ደነገጥኩ። በጣም ነው የጮዋችብኝ ማለት ነው። ከዛ እንደማትወዱ አላቅ ቤታችሁ ሚዲያ ላይ ሲወጣ ሰው እንዳይባችሁ እንደማትፈልጉ አላቅ። ስለዚህ አጥፍቻለሁ፣ ይቅርታ። ከዚህ በኋላ ግን አይደገመኝም። ቪዲዮዎችንም እናንተ ቤቱ የሰራኋቸውን ቪዲዮዎች እያንዳንዳቸው ድሌት አረጋለሁ። ይኸው ፊትሽ ድሌት ላርግልሽ ብዬ እፊቷ ላይ እነሱ ቤቱ የሰራኋቸውን ቪዲዮዎች እያንዳንዳቸው ድሌት አረኩ ማለት ነው። ድሌት አረኳቸው ምንም ማድረግ አልችልም እና ድሌት አረኩላቸው። ከዛ በኋላ ወጣሁ ማለት ነው ከቲክቶክ። ከዚህ በኋላ አልሰራም ብዬ ወጣሁ። ስልክ ነው የሚቀመጠው። አሁን ምን አደረግኩ ይመሰላችሁ? ቲክቶክ ላይ የዩቲዩብ ሊንኬን አስቀምጨው ነበረ ከዛ ሰዎች እየሄዱ ሰብስክራይብ እንዲያደርጉኝ ያው ቲክቶኬን ስለሚያውቁት እላዩ ላይ ያለውን ሊንኩን ቢጫኑ መልሶ ወደ ዩቱብ ሊወስዳቸው ስለሚችል ያው ሊንኩን አጠፋውና ከቲክቶክ ላይ ዩቱብ ላይ ለስራ ብዬ ወደ ዩቱብ መጥቻለሁኝ። ስለዚህ ፕሊስ እባካችሁ ሰብስክራይብ አድርጉ። ረጅም ዓመት አረብ ሀገር ሰርቻለሁኝ። ብዙ ነገር አይቻለሁ፣ አሳልፎ ያለሁ አልሐምዱሊላ። እባካችሁ ሰብስክራይብ አድርጉኝና ከማዳም ቤት አውጡ። እውነት ትንሽ ሰብስክራይብ ታደርጉኝ፣ እኔ እወጣለሁ። አልሞላ ብሎኝ ነው። የሁሉ ነገር እንደዚህ የሚያህል ያህል መብቴ ተጨቁኝ የሰው ቤት የምሰራው አልሞላ ብሎ ነው። እና ሰብስክራይብ አድርጉኝ። ከዚህ በኋላ በዩቱብ እመጣለሁ። ምክንያቱም ዩቱብ ላይ ያገኙኛል ብዬ አላስብም። እየተደበኩኝ እንደዚህ ትንሽ ትንሽ ሰዓት በማገኛት ሰዓት አስር ሰከንድም ሀያ ሰከንድም ደቂቃም ካገኙ በደቂቃዎች እየመጣው ዜጋ ትንሽ ትንሽ ቪዲዮዎች ፖስት አረጋለሁኝ። እባካችሁ እናንተ ግን ሰብስክራይብ አርጉ፣ አበረታቱ ሁላችንንም። እውነት ከሰው ቤት ያውጣል፣ ከሰው ቤት ጥገኝነት ያውጣል፣ ከመረገጥ ያውጣል። እውነት ፍላጎታችንን ሳንኖር እንዲሁ እንደተጨቆንን እንዲሁ እንደተረገጥን እንዳንሞት እውነት ለኛ የተሻለ ህይወት የምንኖርበትን ነገር አላህ ይስጠን፣ ፈጣሪያችን የተሻለ የማታ እንጀራ ይስጠን ነው የምለው። እውነት በጣም ነው እንትን ያልኩት፣ ግን ምንም አማራጭ ስለሌለኝ ዳሀ ቢቆጣ ምን ድንበር ይገፋል እንደሚባለው፣ ምንም ስላላመጣው ብቻ እሺ ብዬ ያሉትን ነገር ተቀብዬ ቤታቸው አለው ማለት ነው እና ተደብቄ ነው በዚህ በዩቲዩብ የመጣሁት። ሰብስክራይብ አልጉኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛል።